የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት አቶ ጌታቸው ረዳ እና የእርሳቸውን ጎራ በተቀላቀሉ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተ አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ አገኘ። ዲሞክራሲያዊ ስምረት ትግራይ ወይም ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸው ተብለዋል። የአዲሱ ፓርቲ የሚዲያ እና የኮሚዩኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳኢ ሓለፎም ለኢትዮጵያ ኢንሳይደር እንደተናገሩት፣ ስምረትን ለማስመዝገብ ለኢትዮጵያ ምርጫ ቦርድ የቀረበው ከሁለት ሳምንት በፊት ነው። ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበውን ጥያቄ ተከትሎ፣ አስተባባሪዎቹ ጊዜያዊ የምዝገባ ፈቃድ ሰርተፊኬት ከምርጫ ቦርድ መቀበላቸውን አቶ ረዳኢ ገልጸዋል። ለሶስት ወራት የሚያገለግለው የጊዜያዊ ምዝገባ ፈቃድ ለአዲሱ ፓርቲ ትናንት ሰኞ ግንቦት 18፣ 2017 መሰጠቱን የምርጫ ቦርድ የኮሚዩኒኬሽን ክፍል ለኢትዮጵያ ኢንሳይደር አረጋግጧል። የኢትዮጵያ የምርጫ፣ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ የምዝገባ ፈቃድ ለተጨማሪ ሶስት ወራት ሊራዘም እንደሚችል ይደነግጋል። ይኸው አዋጅ የጊዜያዊ የምዝገባ ፈቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ ይሆናል የሚል ድንጋጌም ይዟል። ምርጫ ቦርድ ለአዲሱ ፓርቲ በሰጠው ጊዜያዊ የምዝገባ ፈቃዱ ሰርተፊኬት መጨረሻ ላይም ይህንኑ ድንጋጌ በማሳሰቢያነት አስፍሯል። ጊዜያዊ ፈቃድ ያገኘ የፖለቲካ ፓርቲ በምርጫ ቦርድ በቋሚነት ለመመዝገብ ማሟላት ከሚገባቸው ሰነዶች መካከል የፖለቲካ ፓርቲው መመስረቻ ጽሁፍ፣ ፕሮግራምና መተዳደሪያ ደንብ ይገኙበታል። አቶ ረዳኢ የአዲሱ ፓርቲ ሰነዶች በህወሓት ለውጥ ለማምጣት ይቀርቡ የነበሩ ሰነዶች ናቸው። ለውጥ ከሚፈልጉ የትግራይ ተወላጆች በጋራ በመሆን በውይይት በማዳበር እና ጉባኤ በማካሄድ ቋሚ የፓርቲ ምዝገባ ይካሄዳል ሲሉ ለኢትዮጵያ ኢንሳይደር አስረድተዋል። አንድ የፖለቲካ ፓርቲ በክልል የፖለቲካ ፓርቲነት የሚመሰረተው አራት ሺህ መስራች አባላት ሲኖሩት እንደሆነ በ2012 ዓ ም የወጣው የፖለቲካ ፓርቲዎች ምዝገባ አዋጅ ያስቀምጣል። ከእነዚህ መስራች አባላት ውስጥ ከ60 በመቶ በላይ የሆኑት የክልሉ መደበኛ ነዋሪዎች መሆን እንዳለባቸው በዚሁ አዋጅ ግዴታ ተጥሏል። ዲሞክራሲያዊ ስምረት ትግራይን ለመመስረት ከተሰባሰቡት ግለሰቦች ውስጥ ባለፈው ነሐሴ ወር የተካሄደውን የህዝባዊ ወያነ ሓርነት ትግራይ ህወሓት ድርጅታዊ ጉባኤ የተቃወሙ የማዕከላዊ ኮሚቴ አባላት ይገኙበታል። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ጎራ ያካሄደውን ይህን ጉባኤ በወቅቱ የተቃወሙ የማዕከላዊ ኮሚቴ አባላት ብዛት 14 ነበር። አቶ ረዳኢ አዲሱ ፓርቲ የህወሓት የማዕከላዊ ኮሚቴ አባላት የነበሩና ሌሎች ለውጥ ፈላጊ ኃይሎች የተሳተፉበት ነው ሲሉ ለኢትዮጵያ ኢንሳይደር ቢናገሩም፣ በቁጥር ምን ያህል እንደሆኑ ግን ከመግለጽ ተቆጥበዋል። አዲስ ፓርቲ ወደ መመስረት የገባ ነው፣ ህወሓትን ለማዳንና ለዘመኑ የሚመጥን ፓርቲ ለማድረግ የተደረገ ጥረት ባለመሳካቱ ነው ሲሉም ሂደቱን አስረድተዋል። የአዲሱ ፓርቲ የሚዲያና የኮሚዩኒኬሽን ዘርፍ አስተባባሪ ለዚህ በማስረጃነት የጠቀሱት ባለፈው ሚያዝያ ወር በጋራ ጉባኤ ለማካሄድ አድርገነዋል ያሉትን ጥሪ ነው። ይህ ጥሪ ተቀባይነት ባለማግኘቱ አዲስ ፓርቲ ወደ መመስረት ገብተናል ሲሉም አብራርተዋል። አዲስ ፓርቲ ለመመስረት እየተንቀሳቀሱ ያሉ የቀድሞ የህወሓት ከፍተኛ አመራሮች በአሁኑ ወቅት በአዲስ አበባ ከተማ ያሉበትን ምክንያት ሲያስረዱ ደግሞ ለህይወታችን አስጊ ሁኔታ በመኖሩና ደም መፋሰስ ለማስቀረት ነው ብለዋል። ከፓርቲው መስራቾች መካከል አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር ፕሮፌሰር ክንደያ ገብረ ህይወት ደግሞ የትምህርት ሚኒስቴር አማካሪ ሚኒስቴር ደኤታ ሆነው ተሹመው በአዲስ አበባ እየሰሩ ይገኛሉ። የትግራይ ክልል ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ የነበሩት አቶ ረዳኢ ሓለፎምም በአሁኑ ወቅት ኑሯቸውን በአዲስ አበባ ከተማ እንዳደረጉ ለማረጋገጥ ተችሏል።